የተያዘ በኡመራ ከተማ በተካሄደው ውይይት ላይ ተሳታፊ የነበሩት የጠቅላይ ሚኒስትር አብይ አህመድ አማካሪ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት በወልቃይት ዙሪያ በሰጡት ማብራሪያ ዙሪያ ግራ የሚያጋቡ መረጃዎች እየወጡ ነው። መድረኩ ላይ የሰጡትን ማብራሪያ ተከትሎ የአማራ ሚዲያ ኮርፖሬሽን ከአውድ ውጭ መረጃውን ለቋል በማለት አቶ ጌታቸው ያስተባበሉ መሆኑን አዲስ ስታንዳርድ የዘገበበት ሁኔታ ታይቷል። ቀደም ብሎ የአማራ ሚዲያ ኮርፖሬሽን መረጃውን እያሰራጩ ይህን መረጃ ያሰራጨው በጽሁፍ ነበር። በሌላ አቅጣጫ ግን ጌታቸው በመድረክ ላይ ማብራሪያ የአማራ ሚዲያ ኮርፖሬሽን በቪዲዮ ጭምር አስደግፎ መልቀቁ ነው የታወቀው። የአማራ ሚዲያ ኮርፖሬሽን አሚኮ ባወጣው ሪፖርት ጌታቸው ረዳ የወልቃይት ጠገዴ ህዝብ የማንነት ጥያቄ ተገቢ መሆኑን እናምናለን ብለዋል ሲል ያወጣውን ሪፖርት አስተባብለዋል። በዚሁ ዙሪያ ሰኔ 17 ቀን 2017 ዓምት። በጉዳዩ ዙሪያ አዲስ ስታንዳርድ ጥያቄዎችን ለአቶ ጌታቸው አቅርቤያለሁ በማለት አንድ አጠር ያለ መረጃን አሰራጭቷል። አቶ ጌታቸውን በዚሁ መረጃ ዙሪያ ከአውዱ ውጭ የተወሰደ ነው ማለታቸውን ዘገባው አመላክቷል። አዲስ ስታንዳርድ አቶ ጌታቸው ሰጡኝ ባለው ማብራሪያም በመድረኩ ላይ የገለጽኩት እኔ በወልቃይትም ይሁን ጠገዴ ማንነት ጥያቄ ላይ አለ ብዬ አላምንም። የኢኮኖሚ ተጠቃሚነት ጥያቄ እንዳለ አውቃለሁ። ያም ሆኖ ግን እኔ እምነት እንደተጠበቀ ሆኖ እዚህ ያላችሁ ሰዎች አለ ብላችሁ የምታምኑ ከሆነ የሆነው ይሁን፣ ጥያቄው በሰላማዊና በህጋዊ መንገድ ብቻ ነው መፈታት ያለበት በሚል የተናገሩ መሆኑን አመልክቷል። አሚኮ በለቀቀው የሁመራው መድረክ ፕሮግራም ላይ አቶ ጌታቸው በሰጡት ማብራሪያ ጠበቅ አድርገው ሲወቅሱ ይታያል። ተፈናቃዮቹን አይተው አያውቁም። ይታከማሉ ወይ፣ ምንስ ይበላሉ ብሎ የሚጨነቅ ሰው የለም። የተፈናቃይን ጉዳይ ሌላ ግርግር የመፍጠሪያ አጀንዳ አድርጎ የመጠቀም አባዜ አለ ሲሉም ተናግረዋል። እንደ ህዝብ ፍላጎታችን ተመሳሳይ ነው። በመሆኑም የመጀመሪያው ስራ መሆን ያለበት ግርዶሹን መቅደዱ ላይ ነው። አሁን እየሰራን ያለነው ስራ የመጀመሪያው ግድግዳ የማፍረስ ስራ ነው ወልቃይት ጠገዴ የሚባሉ አካባቢዎችን ላለመጥቀስ የሚደረገው ጥረት ካለ እና ወይም ስሙን ለመጥራት የምትሳቀቅ ከሆነ እውነትም ችግር አለ ማለት ነው ያሉት አቶ ጌታቸው፣ እኔም አሁን ያለው አስተዳዳሪም እስኪ ይህንን ነገር እንስበረው ብለን ስብሰባ እንኳን ስንጠራ የወልቃይት ጠገዴ ተወላጆች በሚል እንጥራ ብለን ነበር። አጠራሩ ሚዲያ ላይ ሊያስተካክሉት ይፈልጋሉ ብለዋል። እኔ እውነቱን ተቀበሉ፣ የዚህ ህዝብ ጥያቄ እንዴት ይፈታ የሚለው ላይ ትኩረት ማድረግ አለብን የሚለው ላይ ብናተኩር የሚል እምነት አለኝ ካሉ በኋላ የማንነት ጥያቄ አለ። ይህ የማንነት ጥያቄ ደግሞ መመለስ መቻል አለበት በህጋዊና ፍትሃዊ በሆነ መንገድ ብቻ ነው። እኔ አላምንበትም ስላልኩ ይህ ጥያቄ ሊቀር አይችልም ሲሉ አቶ ጌታቸው ተናግረዋል። የማንነት ጥያቄ አለ፣ የማንነት ጥያቄው በህጋዊና በፍትሃዊ መንገድ መመለስ መቻል አለበት። አቶ ጌታቸው አክለውም የወልቃይት ህዝብ ህዝቤ ነው ብዬ ካላምንኩ በስተቀር የሆነ መሬት እያማተርኩ የምንሰራው ስራ ሌላ የመገዳደል አዙሪት ውስጥ የሚከተኝ ይሆናል። የኔዎቹ ሰዎች እንደዚህ አይነቱን ነገር ምንም ደስ አይላቸውም። በሰራዊት እንገባለን የሚለውን ነገር ማን ደግፎ ቢሳካም እንኳን ሰውን በጠመንጃ ጠብቆ መኖሪያ ቤቱ ማስገባት አይቻልም። የሚመጣን ሰው በጉልበት ማስገባት ማለት ሌላ የመጠፋፋት አዙሪት ማምጣት ነው ማለት ነው። እኔን እንቅልፍ የሚነሳኝ ነገር ይሄ ነው። በአስር ሺዎች ያጣንበት የተሳሳተ ጦርነት ተመልሶ መደገም የለበትም። የኤርትራ መንግሥት ትግራይ ውስጥ ለፈጸመው ጥፋት ቢያንስ የጠየቁት ይቅርታ የለም። ሆኖም በስልጣን ትንሽ እድሜን ያራዝምልኛል በሚል ይህ ኃይል አሁን ከኤርትራ መንግሥት ጋር አዲስ ግንኙነትን ጀምረዋል ሲሉም አስታውቀዋል። የአማራ ክልል ርዕሰ መስተዳድር አቶ ወረጋ ከበደ በዚህ መድረክ ላይ በሰጡት ማብራሪያ ደግሞ በጉልበት አላማዬን የማስፈጽመው የሚል ድርጅት እና አመራር ሲኖር ያለውን ችግር የበለጠ ከማወሳሰብ ውጪ ሊያመጣ የሚችለው ነገር የለም። ዘላቂ ሰላም ሊያመጡ የማይችሉ ሁኔታዎች በህብረተሰቡ ውስጥ